በቅድሚያም ጭካኔ ነበር። ጭካኔውን ተከትሎም ጭካኔ ይቆም ዘንድ የሚናገሩ ሰዎች በረከቱ። በሁሉም የሙያ ዘርፍ፣ በየትኛውም የሙያ መስክ ላይ ያሉ ሁሉ ስለ ጋዛ ሕዝብ ብለው ተናገሩ። የእግር ኳሱ ዓለም ከስታዲየሞቹ በላይ በሚሰማ ድምፅ መገደልና መግደል ያብቃ አለ የዘመናችን ዘመናዊ እግር ኳስ አባት ፔፕ ጓርዲዮላ የምናገረው ስለ ሪዮት ዓለም አይደለም አሉ። ነግበኔ ብያወራለሁ። ዛሬ ካልጮህን ተረኞቹ እኛ መሆናችንን ልብ እንበል። ዛሬ በዚያ የሚገደሉት ህፃናት የእኛ ልጆች አይደሉም፣ ነገ ግን ተረኞች የሚሆኑት የራሳችን የአብራክ ክፋዮች ናቸው። በጋዛ የሚሆነውን ሁሉ ስመለከት የአራትና አምስት ዓመት ጨቅላዎችም በቦንብ ተደብድበው ሲሞቱ በሆስፒታልም እያሉ ሲገደሉ ልጆቼን ማርያን ማርየስንና ቫለንቲናን አስባለሁ እያሉም ያንን እልቂት በምሬት ገለጹት። ነገ በኔ ብለው እንዲያስቡበት ቀሰቀሱ። የአምናው የእንግሊዝ እግር ኳስ ሊግ ኮከብ ጎል አስቆጣሪ መሐመድ ሳላህ የሙያ አጋሩ የሆነው ፍልስጤማዊ እግር ኳሰኛ ሱሌሜን አል አቡኤድ በእስራኤል ጦር መገደሉ እርግጥ ከሆነ በኋላ የሰጠው አስተያየት ከጎረቤት ልጅ የሚነገር ብቻ አልነበረም። የአውሮፓ እግር ኳስ ማህበር ስለ ሱሌማን ሞት ማዘኑን የገለጸበትን የትዊተር መልእክት ያያያዘው ግብፃዊ የስፖርት ሰው የጻፋት አጭር መልእክት የዓለም ርዕሰ ዜና ሆና ከርማለች። ለመሆኑ ግን እንዴት እንደሞተ የት እንደሞተና ለምን እንደሞተ ልትነግሩን ትችላላችሁን? የሚለውን ሞጋች ጥያቄ ለአውሮፓዊው የእግር ኳስ ህብረት አስተዳዳሪ ያነሳው ሞ ልክ እንደ ፔፕ ስለ ፖለቲካ እያወራ አልነበረም። የማንቸስተር ዩናይትድ ታሪካዊ ከዋክብት ሲዘረዘሩ ከፊት ከሚቀመጡት የፊት መስመር ተጫዋቾች መካከል አንዱ የሚሆነው በአምስት ዓመት ውስጥ አራት የሊጉን ዋንጫ በማንሳት ስሙን በደማቅ ታሪክ ያጻፈው የ59 ዓመቱ ፈረንሳዊ ኤሪክ ዳንኤል ፒሬ ካንቶናም ከነ ፔፕና ሞ በኋላ የተናገረው ድምፁ በነ ማርቲን ሉተር ኪንግ ድምጸት የተሰማ ነበር። ዋይ ዘደብል ስታንዳርድስ ብሎ ሲናገር የሐሳብ ተጋሪዎቹ አድናቂዎቹ ብቻ አልነበሩም። ኤሪክ በአሁኑ ወቅት እግር ኳስ ተራ ስፖርት አለመሆኑን አነሳና የዓለም ፖለቲካ መሳሪያ መሆኑ የሚያገለግል መሆኑን እናውቃለን አለ። ቀጠለናም ያለውን አድሏዊነት ለማንሳት ሩሲያና እስራኤልን ወሰደ። ወደ ምስራቅ አውሮፓና ወደ መካከለኛው ምስራቅም ተመለከተ። ሩሲያ በዩክሬን ላይ ውጊያ ከከፈተች በኋላ ፊፋም ሆነ የአውሮፓ እግር ኳስ ማኅበር ከአራት ቀናት በላይ አልዘገዩም፤ ሩሲያን ከሚያወዳድሩበት መድረክ ሁሉ አገዷት። በጋዛ ጄኖሳይድ ተፈጸመ ተብሎ በአምነስቲ ኢንተርናሽናል ይፋ ከተደረገ ከ700 ቀናት በኋላ ግን እስራኤል በእግር ኳሱ ዓለም ላይ ትሳተፍ ዘንድ

And yet Israel continue to be allowed to participate. Why? Why is it double standards? በእርግጥም የጋዛ ጦርነት ፖለቲካ መሆኑ ካበቃ ቆይቷል። በዚያ የተፈጸመው ሁሉ ስለ ሰው ልጅ ግድ የሚላቸውን ዝም እንዲሉ አላደረገም። ስለ ጋዛ ያልጮኸ ሙያ ዘርፍ የለም። በሁሉም መስክ በተደረገ ጫና በመጨረሻም ጋዛ ከሁለት ዓመት ከሁለት ቀን በኋላ ተኩስ ሳትሰማ በድብደባ የሚሞት ሕፃንም ሳታይ ቀናትን መቁጠር ጀምራለች። ይህንን ለማድረግ ያስችል ዘንድም ወሳኝ የተባለ የሰላም ውል ተፈርሟል። ከፊርማው በኋላ የተፈናቀሉ ጋዛውያን ወደ ፈረሱት ቤቶቻቸው ወደ አመድነት ወደ ተቀየሩት ቀያቸው ሲመለሱ ታይተዋል። የእስራኤል ጦር በጥልቀት ከገባባቸው ቦታዎች ለቆ ሲወጣ ተስተውሏል። የእስረኞችና ታጋዮች ልውውጥ በሚቀጥሉት ቀናት ይቀጥላል ተብሎ ይጠበቃል። እንዲያም ሆኖ የፊርማውን ገቢራዊነት የስምምነቱን ተፈጻሚነት የሚጠራጠሩ አያሌዎች ስጋታቸው እየገለጹ ናቸው። ከሁሉም ደግሞ ሐማስ ትጥቅ ይፈታል የሚለው የስምምነቱ አንቀጽ ይተገበራል ወይ የሚለውን የሚያነሱ ሰዎች ውሉ ጊዜ መግዣ እንዳይሆን እያሉ ናቸው። በእርግጥ ሐማስ ትጥቅ ይፈታልን? ለመሆኑ ግን ይህ ለእስራኤልና ምዕራባውያን ሽብርተኛ ለጋዛዎች አርበኛ ተደርጎ ሲታይ የቆየው የዚያች ሰርጥ ታጣቂ ኃይል የፖለቲካ ዕዳን ወይስ በረከት? ለመሆኑስ የጋዛ ሕዝብ ሐማስን ቢያጣ ምን ይቀርበታል? ሐማስ ትጥቁን ባይፈታስ ምን ይፈጠራል? እነዚህን ጥያቄዎች ለማብራራት ደቂቃዎችን እንጨምር። አት ታይም ፍ ህስ ሪሊስ ር ሰም ስ ት ሼክ ያሲን ሼክ አህመድ እስማኤል ሐሰን ያሲን። ይህ ስም በጋዛ ሰማይ ስር ዝነኛ ነው። የእስራኤል ቦምቦች ተመላልሰው የፈለጉት፣ የይሁዳውያን ሰላዎች ደጋግመው የገደሉት፣ በዚያች ሰርጥ ውስጥ ዘላለም ሲታወስ የኖረ ሕያው ስም ነው። ሼኩ እግሮቻቸው አይራመዱም ዓይኖቻቸው ከከዷቸው ሰንብተዋል። በ12 ዓመታቸው በደረሰባቸው አደጋ ምክንያት እግሮቻቸው ጉልበት፣ ዓይኖቻቸው ብርሃን አጥተው ዊልቸር ላይ ተቀምጠዋል። ሰውየው የማይራመዱ ቢሆንም ሰማይ ሰንጥቀው የሚበሩ ምድርን ቦርቡረው የሚሾልኩ ታዛዦችን ፈጥረው አልፈዋል። የማየት አቅማቸው ቢዳከምም ፍልስፍናና ፖለቲካን ተራቀውበታል። ኢኮኖሚክስና ቴዎሎጂን ከመዳፋቸው ባላነሰ ያውቁታል ይባልላቸዋል። ያሲን በጋዛ ሰው ሁሉ ከቧቸው ንግግራቸውን የሚያዳምጥ እንደ ጥንታዊ የግሪክ ፈላስፎች እየተከተለም የሚሰማቸው ከእያንዳንዱ የአርብ ሶላት በኋላ በሚያስተምሩት መንፈሳዊ ቃልና ፖለቲካዊ ትዕዛዛት የተመሰጡ አስር ሺዎች እጃቸውን ለመጨበጥ የሚጋፉላቸው ነበሩ። ለወገን ኩራት፣ ለጠላት ግርሳት የሆኑ በቀድሞ የእስራኤል ጠቅላይ ሚኒስትር አሪን ሻሮን ገለጻ ደግሞ የፍልስጤም የሽብር አውራ፣ በጋዛ ነዋሪዎች ቋንቋ የነፃነት አቧራ ሼክ ሐሰን ኢያሴን የጋዛ ኗሪዎች እንደ አርበኛቸው እንደ ታጋያቸውም የሚያዩትን ድርጅት ጠፍጥፈው የሰሩት እፍ ብለው ነፍስ የዘሩበት እሳቸው ናቸው። በዊልቸር ላይ ተቀምጠው አየር ሰንጥቀው የሚበሩ አባላት ያሉትን ድርጅት የፈጠሩ በተዳከሙ አይኖቻቸው አንብበው እስልምናና ፖለቲካን ነጻነትን የሚያነገበ ማኒፌስቶ የቀረጹ የዛሬው ሐማስ የእሳቸው እጅ ሥራ ውጤት የሆነላቸው ሐሰን ያሲን የፍልስጤማውያን የመንፈስ አባት። ያሲን በዚያ ሰርጥ ውስጥ እንደ ኤሮፓያን አቆጣጠር በ1987 የመሠረቱት ድርጅት የፍልስጤም ነጻነት ንቅናቄ ወይም በአረበኛ ሐራካት አልሙቃዋማ አልእስላማያ እየተባለ ላለፉት 38 ዓመታት ዘልቋል። አህመድ ያሲንን እንደ አውሮፓውያን አቆጣጠር በ2004 መጋቢት ወር ላይ የእስራኤል ሄሊኮፕተር በጋዛ ከተማ ውስጥ ኢላማው አደረጋቸው። ተፈላጊው ያሲን ከነጠባቂዎቻቸው ተገደሉ። ቴል አቪቭ ተሳካላት የሐማስን ፈጣሪ ገደለችው ከ200 ሺህ በላይ ፍልስጤማውያን በተገኙበት ሥርዓተ ቀብራቸው ተፈጸመ የፈጠሩት ድርጅት ሐማስ ግን ይሁዲዎችን እንቅልፍ እንደነሳ ምዕራባውያንን እንዳባንነ 38 ሮመዳኖች አለፉ 38 የሮሽ ሐሻናህ በዓላት ተከበሩ በእነዚህ 38 መስከረሞች በ34 አገራት በሽብርተኛነት ተፈርጇል ከአንዲት አገር ያልተቋረጠ ድጋፍ አልተለየውም እሷም ኢራን ነች። ቱርክና ካታር ከተጠቀሱ ሁለተኛና ሶስተኛ የሀማስ ወዳጆች ይሆናሉ። ከዘንድሮ በኋላ ግን ከባለፈው ሐሙስ አንስቶ ሀማስ ራሱ እንዲህ የሚባል ድርጅት ከእንግዲህ አይኖርም ብሎ በትጥቅም በፖለቲካም ውስጥ ላይ ገባ ተስማምቶ ራሱን ለማክሰም ወስኖ ትጥቅጥሎ ጥሎ ለመበተን ቃል ገብቶ የሕይወት ዑደቱን ሊቋጭ መሆኑ ተነግሯል። በፍልስጤም ጋዛ ተወልዶ በሸርማልሸክ ግብፅ ሞት የተፈረደበት ሐማስ በእርግጥ በቀላሉ ይጠፋል ወይ? ለቃሉና ለውሉ ሲገዛሉ ወይ? ነገሩን ከጋዛ ሰላምና ከፍልስጤማውያን ህልውና ጋር የሚያገናኘውስ ነገር አለ ወይ? የሚሉ ጸሐፊዎች የሐማስ እጣፈንታ የቀጣዩን ጋዛ እጣፈንታ ይወስናል በማለትም ላይ ናቸው።

ካህሊል አል ሀያ የሐማስ ተደራዳሪ ሆነው ሰሞነኛውን የተኩስ አቁም ያዋለዱ የታጣቂ ኃይሉ ከፍተኛ አመራር ናቸው። የሰላም ስምምነቱን ባብራሩበት ንግግራቸው ጓዶቻቸውና የጋዛ ሕዝብ መሬቱንና ግዛቱን ከጠላት ለመከላከል ያደረገው ተጋድሎ ውጤታማ እንደነበር፣ እሳቸው ጠላት የሚሏት እስራኤልም ይህንን ግዛት በድጋሚ እንደማትመለስበት ከአደራዳሪዎች መተማመኛ እንደተሰጣቸው ከገለጹ በኋላ ትጥቅ እንደሚፈቱ መስማማታቸውን፣ ሐማስን ለመበተን መዋዋላቸውን ሳያነሱ ማብራሪያውን ጨርሰዋል። የውሉ 13ተኛ አንቀጽ ግን ያንን ይላል። ሐማስም ሆነ አንጃዎቹ በቀጣዩ ጋዛ እጣ ፈንታ ላይ በምንም መንገድ የመወሰን መብት የላቸውም። ድርጅቱ ያለውን ትጥቅ ይሸጣል። የውጊያ መሠረተ ልማቶቹ ይወድማሉ። መሳሪያዎቹን በሙሉ አስረክቦ ትጥቅ ይፈታል ይላል አንቀጹ። የዚህን አንቀጽጣ ፈንታ በማስመልከት አልጀዚራ ላይ ሰፋ ያለ ምንባብ የጻፉት ማትናሽድ ውሉ የሰላም ስምምነት ሳይሆን የዘር ማጥፋት ጦርነት ያደረገችውን እስራኤልን ለመከላከል የተዋጋውን ኃይል ትጥቅ በማስፈታት የተደመደመ የእጅ መስጠት ነው ብለውታል። ይህ የተለመደ የምዕራባውያን ቅድመ ሁኔታ ነው የሚሉ አስተያየት ሰጪዎች ደግሞ በፍልስጤምና እስራኤል መካከል ድርድር ሲያካ ሳይሉ ፍልስጤሞችን ትጥቅ በማስፈታት ማጠናቀቅ ልማዳቸው ነው በማለት በ1995 የያሲር አራፋት ከይስሐቅ ራቢን ጋር የተፈራረሙትን የኦስሎ ስምምነት ያስታውሳሉ። ያኔም ፔሎ ትጥቅ ይፍታ ተብሎ እንደ ቅድመ ሁኔታ ተቀምጦ ተፈጽሟል። ዘንድሮ የሚሆነው ያው ነው ባይ ናቸው። የኢንተርናሽናል ክራይሲስ ግሩፕ ተመራማሪው አዝሚ ከሻዊ ግን ሐማስ ትጥቅ ይፈታል የሚለው አንቀጽ ሊተገበር የማይችል ነው ይላሉ። ሐማስ የረዥም ርቀት መሳሪያዎቹ ሊያስረክብ ይችላል እነዚያን ውስብስብ የመሬት ውስጥ ዋሻዎቹንና ለአስርተ ዓመታት የገነባቸውን መከላከያ ምሽጎቹን ከፍቶ ይሰጣል ማለት ግን ከባድ ነው። ምናልባትም ያንን የሚያደርገው የእስራኤል ወረራ ማብቃቱን ፍልስጤሞች የሚያስተዳድሩት መስተዳድር መመስረቱን ሲያረጋግጥ ይመስለኛል ይላሉ። ጠቅላይ ሚኒስትር ኔታንያሁ ግን አላቅማማምባይ ናቸው። ሐማስ በተቀመጠለት ጊዜ ውስጥ ትጥቁን ካልፈታ የሚቀጥለው ቅጣት የከፋ ነው። ሰ ሐማስ ትጥቁን ካልፈታ ቀላሉ መንገድ ይተገበራል። ቀላሉ መንገድ ደግሞ ያ ከባድ ቅጣት ነው። ስምምነቱ አያወዛግብም። ሐማስ ትጥቁን ይፈታል፣ ጋዛ ከየትኛውም ወታደራዊ ኃይል ትነጻለች የሚል ነው። ይህ ያለመንጠባጠብ መፈጸም ይኖርበታል። ካልተፈጸመስ በከባዱ መንገድ እንዲፈጸም ይደረጋል። ኔታንያሁ በሰላም እጅ ካልሰጠ በስምምነቱ መሰረትም ትጥቁን ካልጣለ በጦርነት እናስፈጽመዋለን እያሉ ናቸው። ሐማስ ለፊልስጤማውያን በተለይም ለጋዛዎች ምንድን ነው የሚለው መሰረታዊ ጥያቄ የታጣቂ ኃይሉ ንጣ ፈንታ ከሚወስኑት ጉዳዮች መካከል አንዱ ነው የሚሉ ተንታኞች ድርጅቱን በማስመልከት በዚያ ሰርጡ ውስጥ ወጥ አቋም እንደሌለ ይናገራሉ። በአንድ በኩል እንደ ነጻነት ታገይ የእስራኤልን ወረራ ለመከላከልና ለፊልስጤም ግዛት ሰማዕት ለመሆን የማይፈራ አብዮተኛ ተደርጎ ይቆጠራል። በሌላ በኩል ደግሞ ለሰላምና መረጋጋት እንቅፋት የሆነ የሚከተለው የትግል ስልት አውዳሚ፣ አስተዳዳሪ በነበረበት ጊዜም ጨቋኝ የነበረ ተብሎ ይገለጻል። ከነዚህ ሁለት ስሜቶች መካከል አሁን አሁን ለሰላም ሲባል ለውጥ ያስፈልጋል፣ ሐማስ ለ38 ዓመታት ለጋዛም ሆነ ለፍልስጤም እዳ እንጂ ጸጋ ለመሆኑ ተረጋግጧል የሚለው ሚዛን እየደፋ ይመስላል። እናም የጋዛም ሆነ የፍልስጤም ልሂቃን በቀጣይ ሌላ የትግልና የፖለቲካ ስልት ይዘው ቢቀርቡ ይሻላል የሚል ምክር የሚሰጡ አሉ። ሐማሶች በሕግ የሚጠየቁበት መንገድ እንዳይኖር በስምምነቱ ላይ ተቀምጧል። በእርግጥ በውሉ ላይ ስለ ተጠያቂነት የተባለ ነገር የለም፣ ሐማስ አይጠየቅም ከማለት ውጪ በጄኖሳይድ ፈጻሚነቷ ስሟ ስትብጠለጠል የምትውለው እስራኤል በዓለም አቀፍ ችሎት የእስር ማዘዣ የተቆረጠባቸው ኔታንያሁ በውሉ ላይ ስለሚጠየቁበት ሁኔታ አልተጠቀሰም። የሐማስና እስራኤል ስምምነት ታጣቂ ኃይሉን ትጥቁን እንዲፈታ ብቻ ሳይሆን ራሱ ድርጅቱም እንዲበተን የሚያደርግ ሆኖ የተፈረመ ነው። እዚህ ጋር አንድ ታሪክ በምጸት ይከሰታል። ከ30 ዓመታት በፊት በ1990ዎቹ በእስራኤልና በፍልስጤም ነፃ አውጪ ድርጅት ፒኤልኦ መካከል የሰላም ስምምነት ሲፈረም ጨርቃቸውን ጥለው ከተቆጡ ድርጅቶች አንዱ ሐማስ ነበር። ፒኤልኦ የፍልስጤም ነጻ አውጪ ድርጅት በያሲር አራፋት እየተመራ የኦስሎን ስምምነት የፈረመ ድርጅት ነው። ያ በ1993 ኖሬ ኦስሎ የተፈረመ ውል የፍልስጤምን ህዝብ የራስን እድል በራስ የመወሰን መብት ያጎናጸፈ፣ የሁለት ሀገር መፍትሄን ያቀረበ፣ በአሜሪካ ፕሬዚዳንት ቢል ክሊንተን አሸማጋይነት የእስራኤሉ ጠቅላይ ሚኒስትር ኢስሐቅ ራቢንና የድርጅቱ አለቃ ያሲር አራፋት የተፈራረሙት ስምምነት ነው። ያ ስምምነት ያሲር አራፋትን ከይሁዳውያኑ ጠቅላይ ሚኒስትሮች ሽሞን ፔሬዝና ኢስሐቅ ራቢን ጋር የኖቤል ሽልማትን ያጋራ ስመጥሩል ነው። ስምምነቱ ፍልስጤምን የምትባልን አገር እውቅና የሰጠ፣ እስራኤል የተባለችንም አገር ህልውናዋን የማይገዳደር ሆኖ የተጠናቀቀ ነበር። በዚህ ጊዜ የጋዛው ሐማስ ጨርቁን ጣለ። ጅሃዳዊ ጀባት የሚዋጋትን እስራኤል የፋታህ አለቆች እውቅና ሊሰጧት አይገባም ወራሪዋ እስራኤል በጉልበት የያዘቻቸውን የፍልስጤማውያንን ግዛቶች ሳትለቅ አንላቀቅም አለ። እናም በኦስሎ ስምምነት መሰረት የፍልስጤምን መንግሥት እንዲያቋቁም ከተደረገው ከፒኤልኦ ጋር ጠመንጃ ተማዘዘ። በኦስሎ ስምምነት ተፈራራሚዎች፣ አፈራራሚዎችና አስፈጻሚዎች ላይ ጅሃድ እንደሚሆን ገልጾ የእስራኤል ወረራ እስኪቀለበስ ትግሌን እቀጥላለሁ አለ። በዚህ ጊዜ እስራኤል ጋዛን እያስተዳደረች ነበረ የምትቀብረውን የደህንነት መሳሪያ አስቀምጣ የምትቆጣጠርበትንም ቴክኖሎጂ በየቦታው ዘርግታ በኦስሎ ውል መሰረት መሠረት ለፒኤልኦ መራሹ የፍልስጤም መንግሥት አስረክባ ጋዛ አለቀቀች። ይህ የሆነው እንደ ኤሮፓያን አቆጣጠር አጣጠር በ2005 ሲሆን ከአንድ ዓመት በኋላ በ2006 የፓርላማ ምርጫ በፍልስጤም ተካሄደ። ሐማስ ጋዛ ላይ፣ ፒኤልኦ በዌስት ባንክ አሸነፉ። መሐመድ አባስን ፕሬዚዳንት አድርገው የፍልስጤም ብሔራዊ አንድነት መንግሥትንም መሠረቱ። ሆኖም ብዙም አልዘለቁም። ደም ያፋሰሰ ግጭት ውስጥ ገቡ። ሐማስ የፒኤልኦ ደጋፊ ናችሁ ያላቸውን ስድስት መቶ ሰዎች ገደለ። ጥቃቱን የሸሹ የድርጅቱ አባላትና ደጋፊዎች ወደ እስራኤል ሳይቀር ተሻገሩ። ከአንድ ዓመት በኋላ የአንድነት መንግስቱ ፈርሶ ሐማስ በጋዛው ፒኤልኦም በዌስት ባንክ ቀጠሉ። ዓለም ግን ግንኙነት ያደርግ የነበረው ከመሐመድ አባስ መራሹ የዌስት ባንኩ የፍልስጤም መንግስት ጋር ነበር። በስምምነቱ መሰረት በእስራኤል መንግስት ተፈቅዶለት በዌስት ባንክ አልባይርህ በተባለ ቦታ መናገሻውን አድርጎ ይኖራል ፒኤልኦ። ፍልስጤም ሶስት ግዛቶች አሏት፦ ጋዛ ዌስት ባንክና ምስራቃዊ ኢየሩሳሌም። ሁለቱን ዛሬም ፒኤሎ ያስተዳድራቸዋል። የኦስሎን ስምምነት የተቃወመው ሐማስ እስከ ባለፈው የሸርማልሼክ ስምምነት ድረስ በጋዛ ይኖር ነበር። ይሁን እንጂ በ1993 በኖርዌ ተጀምሮ በአሜሪካ የተጠናቀቀውን የነ ያሲር አራፋትን የሰላሙ ውል ያወገዘው ሐማስ እንደ ፒኤሎ ህልውናው እንዲበረክትለት እንኳን እድል አላገኘም። ራሱ በፈረመው ውል ለመበተንና ለመፍረስ ወስኗል። የምዕራቡ ዓለም ሽብርተኛ ብሎ እንደ አይኤስ እንደ አልቃይዳ ያሰሰው አሜሪካ በ1997፣ የአውሮፓ ህብረትን በ2003 ነውጠኛ አሸባሪ ነው ብለው የፈረጁት የተባበሩት መንግስታት፣ ሽብርተኛ አልለው ይቸግረኛል ሲል የተወው እንግሊዝ፣ ትንሽ ግን አስቸጋሪ ሽብርተኛ ስትል የፈረጀችው ቻይና፣ ህዝብ ከወደደህ እደግፈሃለሁ ያለችው፣ እስራኤል የምትባል አገር አላውቅም ሲል የኖረው ሐማስ፣ እጠፋና እበትተን ዘንድ ተስማምቻለሁ ብሎ ባለ ሀያ አንቀጹን ውል ፈርሞበታል። በእያንዳንዱ የፍልስጤም መሬት ላይ የአላህን መመሪያዎች ማውለብለብ፣ እያንዳንዱን እስራኤላዊ በጅሃድ መለብለብ የሚል መርህ ያለው ሐማስ፣ በፍልስጤማውያን ምድር ከጦርነት ውጭ መውጫ የለም የሚል ጽኑ እምነት የነበረው ሐማስ ከዚህ በኋላ በዚህ ግብሬም በዚህ ስሜም አልከሰት ዘንድ አሜሪካ ያለችን ሰምቻለሁ ሲል ተስማምቷል። የነ አሕመድ ያሲን እጅ ሥራ፣ የነ አብዱል አዚዝ ራንቴንሲ ሌጋሲ፣ የነ ካሊድ ማሻል አሻራ፣ የነ የሕያ ሲንዋር ደም የነመሐመድ ደይፍ የቁርጠኝነት አከርማ የእስማኤል ሐኒየህ ድርጅት ሀማስ ታሪክ እሆን ዘንድ ፈቅጃለሁ ብሎ በታሪካዊቷ የግብፅት ከተማ ሼርም አልሼክ ፈርሟል። አሁን ግን ለሁለት ዓመት በጋዛ ላይ የተሳለው ሰይፍ ወደ ሰጎባው እየገባ ይመስላል። እንደ ኢያሪኮ የተናደችው ጋዛም የሚወዷትን ልጆቿን በፍርስራሾቿ ስር እየተቀበለች ነው። ላለፉት ሁለት ዓመታት ከዮርዳኖስ ወንዝ እስከ ሜዲትራንያን ባህር ይቀዝፉ የነበሩ የጦር መርከቦች መልህቃቸውን ጣሉ። የውጊ አውሮፕላኖች ከማረፊያቸው ዋሉ። ታንኮች መንቆራጠጥ፣ መድፎች ማጓራት ተዉ። ቦምቦችም መዝነባቸው ቆመ። መልካሙን ሁሉ በመመኘት በዚሁን እሰናበታለን።